የተጀመረው የማክሮ ኢኮኖሚ ማሻሻያ ከመጪው መስከረም ወር ጀምሮ ሙሉ በሙሉ ስራ ላይ እንደሚውል እየተጠበቀ ነው። በዚህም የነዳጅ ዋጋን ጨምሮ ሁሉም ነገር በገበያ ዋጋ የሚወሰን ይሆናል ተብሏል። በተጨማሪም በባንኮች ላይ ተጥለው የነበሩ ገደቦችም ሙሉ በሙሉ ይነሳሉ። ከመጪው ሰኔ 30 ጀምሮ ባንኮች ብድር በሰጡ ቁጥር ከሰጡት ብድር ላይ 20 በመቶ ተሰልቶ ከብሔራዊ ባንክ የግምጃ ቤት ሰነድ እንዲገዙ የሚገደዱበት መመሪያ ይሻራል ተብሏል። ከመስከረም 2018 ዓ ም ጀምሮ ደግሞ ባንኮች ባለፈው ዓመት ካበደሩት ከ18 በመቶ የበለጠ እንዳያበድሩ ተጥሎባቸው የቆየው ገደብም ይነሳላቸዋል። ታዲያ የማክሮ ኢኮኖሚ ማሻሻያው ወደ ሙሉ ትግበራ ሲገባ በገበያው ላይ ምን ይከሰታል? የብር የመግዛት አቅም፣ የዋጋ ግሽበቱ፣ ተቀዛቅዞ የቆየው ኢኮኖሚስ እንዴት እንዴት ይሆናል? ላነሳናቸውና ለሌሎችም ጥያቄዎቻችን ምላሽ የሰጡን የፕራግማ ካፒታል መስራችና የኢንቨስትመንትና ፋይናንስ ባለሙያው መርዕድ ፍቅረ ዮሐንስ ናቸው። የባንኮች የብድር ገደብ ሲነሳ ምን ሊፈጠር እንደሚችል ላነሳንላቸው ጥያቄ የሰጡትን ምላሽ እናስቀድማለን። ሜጥሮ የገንዘብ እጥረቱ በጣም ይቀንሳል። አንድ ይቀንሳል፣ መቀነሱ ብቻ አይደለም። በእኛ እይታ ኦልሬዲ ባንኮች ተራ እያሰለፉ እንኳን ነበረ ብድር ሲያበድሩ የነበሩት አይደለ? ቆይ እንትን ይክፈል ቆይ እንትን ይክፈል በሚል አይነት ነበረ ብድርን ሲያስተናግዱ የነበረው። ለዛም ነው ብዙ አገሪቷስ በተለይ በተለይ በግሉ ሴክተር የምንመለከተው ነገር ምንድ ነው? ብዙ ሳይሰሩ ያለቁ ህንፃዎች አሉ፣ ሳያልቁ የቆሙ የግል ፕሮጀክቶች በማኒፋክቸሪንግ ሴክተርም በሰርቪስም ሴክተርም በኢንዱስትሪም በኮንስትራክሽን በተለይ በጣም አሉ። ስለዚህ እነዚህ በሁሉ ብድር የጠማው ሴክተር ኦልሞስት መስከረም ላይ ባንኮቹ ደግሞ ከሐምሌ ጀምረው ሊኩዲቲያቸው ኢምፕሩቭ ተደርጓል። ለምን ሀያ ከመቶ የሚያስገድደው የግምጃ ቤት ሰነድ የለም። እንደገና ደግሞ መስከረም ላይ መስከረም ላይ ደግሞ ሲመጣ መንግስት አስራ ስምንት ከመቶ የብድር ገደቡን ያነሳላቸዋል ባንኮቹ ላይ ያለው የሊኩዲቲ ችግር ምንም አይኖርም ማለት ነው። ያ ከሌለ ደግሞ ባንኮቹ እንደ ልብ በረብ አድርገው ብድር ፍሰት ወደ ኢኮኖሚ ይለቃሉ። ገንዘብ ከመንግስትም ሆነ ከባንኮች በብዛት ወደ ገበያው በፈሰሰ ቁጥር የገቢ ንግዱ ፍላጎትም ስለሚጨምር እና የውጭ ምንዛሬው ላይ ጫና ስለሚፈጥር የብር የመግዛት አቅም እንዲዳከም ምክንያት ሊሆን እንደሚችል ባለሙያው ጠቅሰዋል። ገንዘብ ከባንኮች በኩል በብድር በኩል በጣም በፈሰሰ ቁጥር የኢትዮጵያ ውጭ ምንዛሬ ገበያ ላይ ደግሞ ሌላ ጫና ይኖራል። ለምን? እነዚያ ሁሉ ያላለቁ ፕሮጀክቶች፣ ማኒፋክቸሪንግ ፋብሪካዎች፣ ፋብሪካዎች፣ ፕሮጀክቶች፣ ህንጻዎች እነዚህ በሙሉ ምንድነው የሚያደርገው ኢምፖርት እንድናረግ ሌላ ተጨማሪ ኢምፖርት ፍላጎታችን ከፍ ይላል። ኦብቪየስሊ እስካሁኑ ድረስ እንኳን አስራ አንድ ወር ኤክስፖርቱ ሰባት ነጥብ ሁለት ቢሊዮን ዶላር ደርሷል። ኦብቪየስሊ ረሚታንሱ እስከ ስድስት ቢሊዮን ዶላር ደርሷል። እነዚህ እነዚህ ያገኘ ናቸው። የውጭ ምንዛሬው ከፍ ቢልም ተጠራቀመው የብድር ፍላጎት ምንድነው የሚያደርገው አብዛኛው ነጋዴን ፕሮጀክት የሚያዘውን ማኑፋክቸርን፣ ሁሉም የውጭ ምንዛሪ ፍላጎቱ ይጨምራል። ያ ደግሞ ሲጨምር አሁን ዋጋው ከመቶ ሀምሳ ወይም ከዛ በታች ዝቅ እንዲል የብርን ዋጋ የሚያስገድዱ ኮንዲሽኖች ነው የሚፈጥረው። ከዚህ አኳያ ብርን ፈዘር እነዚህ ሁሉ ነገር ጫና ኖሮት ሞር ብር ላይ ሌላ ተጨማሪ ጫና እና ብር ዋጋ ዝቅ እንዲል የሚያደርጉ ኮንዲሽኖች ኖሮ ይችላል። በኛ ይጣ አይ ቲንክ ሁላችንም ይህንን ነገር በቅርብ መመልከት ያለብን ነገር ነው። ታዲያ የብር የመግዛት አቅም ይበልጥ እንዲዳከም ከሆነ አሁን ባለው የኑሮ ውድነት እየተፈተነ ያለው ነዋሪ ችግሩ ይበልጥ እንደሚጸናበት ይታወቃል። እና መፍትሔስ የለውም ሞይ ስንልም ጠይቀናል። ብሔራዊ ባንክ የተረጋጋ ገበያ እንዲኖር በሚከውነው ስራ አይነተኛ ሚና ያለው እና በቅርቡ የተቋቋመው የገንዘብ ፖሊሲ ኮሚቴም ገበያውን እየገመገመ የተለያዩ እርምጃዎችን በመውሰድ ለሚመጡ ፈተናዎች ሁሉ ምላሽ ይሰጣል ተብሎ እንደሚጠበቅም አቶ መርዕድ ነግረውናል። ምናልባትም ከሚወስዳቸው እርምጃዎች መካከል የባንኮችን የብድር የወለድ ምጣኔን ከፍ ማድረግ አንዱ ሊሆን ይችላል ይላሉ። እንዴት? ይህ የገንዘብ ፖሊሲ ኮሚቴ ዋና አላማው ምንድን ነው? የኢትዮጵያ ኢኮኖሚ ውስጥ የሚፈሳውን ገንዘብ ወይም የመግታትም ወይም ደግሞ ከፍ እንዲልም የማድረግ ስልጣን አለው። ሶ ያንን ነገር ደግሞ የሚያደርግበት መንገድ ምንድነው? ያው የኢትዮጵያ ብሔራዊ ባንክ ፖሊሲ ሬት አለ። ያ ፖሊሲ ሬት አሁን አስራ አምስት ከመቶ ነው አደለ? ይሄ ምን ማለት ነው? ኢትዮጵያ ውስጥ ያሉ ምንም አይነት ወለዶች፣ መንግስት በግምጃ ቤት ሰነድ የሚበደርበት ወለድ፣ ባንኮች ለደንበኞቻቸው የሚያቀርቡት ብድር፣ እንደገናም ደግሞ በግምጃ ቤት ሰነድ የሚደረጉ ምንም አይነት ካፒታል አሰባሰቦች የመሳሰሉት ነገሮች ከፖሊሲ ሬቱ በላይ ወይም ከአስራ አምስት ከመቶ በላይ መሆን አለባቸው። ብድር ፍላጎት ከፍ ባለ ቁጥርና ከፍተኛ የሆነ ገንዘብ ወደ ኢኮኖሚ ሲገባ ዋጋ ግሽበቱ ከፍ የሚል ከሆነ እንደገና ደግሞ የሚመጣው ዋጋ ግሽበት ደግሞ ከፍ ሲል ደግሞ ምንድን ነው የሚያደርገው? የብር የመግዛት አቅሙን ከውጭ ምንዛሪ አኳያ እያዳከመውም ስለሚመጣ እንደዚህ አይነት ሁኔታዎች መፈጠር ሲጀምር የገንዘብ ፖሊሲው ኮሚቴው ምንድን ነው የሚያደርገው? እቺን የፖሊሲ ወለድ አስራ አምስት ከመቷን ከፍ ያደርጋታል። እሷ ከፍ ስትል ምንድን ነው የሚያደርገው መንግስትም በግምጃ ቤት ሰነድ የሚበደረው እሱም ወለድ ከፍ ይላል። እንደገናም ደግሞ ባንኮች ለደንበኞቻቸው የሚያበድሩት ብድር ላይ የሚጥሉት ወለድ አሁን ካለው ከሀያ ሁለት ከመቶ እንደገና ደግሞ ተከልሶ ከፍ እንዲል ያስደርጓል። እነዚህ ነገሮች ምንድን ነው የሚያደርገው? ሰዎችን ወይም ኢኮኖሚው ብድር እንዳይበደር ይገተዋል፣ ዲስካሬጅን ያደርጋል። እንደገናም ደግሞ የኢምፖርት የሚደረገው እንዲያቀዘቅዝ ያደርጋል። ያ ሲቀዘቅዝ ደግሞ የብር የመግዛት አቅሙ ከማሽቆልቋል የመግዛት አቅሙ ከውጭ ምንዛሪ አኳያ እንዲጠነክር ያስደርጓል። የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጋር በገባው ስምምነት መሰረት የማክሮ ኢኮኖሚ ማሻሻያው ሀ ብሎ የጀመረው ባለፈው ዓመት ሐምሌ ወር እንደነበር ይታወሳል።